ማን ነው የዚህ የ200 ካሬ ቦታ ባለቤት የሚሆን እድለኛ? ለዛሬ እየላችሁ የቀረብኩት ወሎ ደሴ ነው። አካባቢው ላይ እንግዲህ የተሰሩ ቤቶች በጣም ብዙ ናቸው። የደመቀ ሰፈር ነው። ዋጋው ተመጣጣኝ ዋጋ ነው። ከሀገር ውጭ ያላችሁ እባክህን ደሴ ከ130 ካሬ ይዞ እስተ 150 ካሬ ድረስ 200 ካሬ ድረስ አቅርብልም ብላችሁኛል። ለዛሬ እየላችሁ የቀረብኩት 200 ካሬ ነው። የደመቀ ሰፈር ነው። ለትርፍም ለመኖሪያም የሚሆነው የላችሁ የቀረብኩት እንዳልፋችሁ ያለውን ነገር አጣርታችሁ ቤተሰቦቻችሁን ልካችሁ በማስረጃ ትገዛላችሁ ማለት ነው። የዚህን የ200 ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ ወሎና ኮምቦልቻ እንዲሁም ከሚሴና ሐርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላ በረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብ ዩቱብ ቻናል ተመልካች ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። የሚሸጥ ቦታ እየላችሁ ቀርብ ያለው ለዛሬ እየላችሁ የቀረብኩት ካሬው ትልቅ ነው። ሁለት መቶ ካሬ ነው። አድራሻ ወሎ ደሴ ነው። በተለይ ከሀገር ውጭ ያላችሁ ባክን፣ እስኪ ደሴ አቅርብልን ከመቶ ሰላሳ ካሬ ቦታ ይዞ እስከ መቶ ሀምሳ ካሬ ድረስ ሁለት መቶ ካሬ ድረስ አቅርብልን ብላችሁኛል። ሁለት መቶ ካሬ ነው እየላችሁ የቀረብኩት። እንደምታዩት አካባቢው የሞቀ የደመቀ ሰፈር ነው። ዋጋውን እነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከመጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች፣ እዚ ጋር ቤተሰብ ልካችሁ አታችሁኝም አታውቁም፣ እያስተናገድኩላችሁ እገኛለሁ። ዋጋ የተስማሙት ገዝተው ይሄዳሉ፣ ያልተስማሙት ይመለሳሉ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ኮምቦልቻ አቅርቤላችኋለሁ፣ ሀርቡ አቅርቤላችኋለሁ፣ ወሎ ከሚሴም ወለዲም ቆላዲ አቅርቤላችኋለሁ ማለት ነው። የወሎ ቆላዲው ተሸጧል። 180 ካሬ አቅርበን ነበረ፣ ጀማል ኤሚዲ ጋር ማለት ነው። ይህም ቪዲዮ ልጋብዛችሁ ዚጋር እንደምታዩት ቦታው ላይ ሄደን ነበረ ቪዲዮ ስንሰራ ማለት ነው። ነገር ግን ከሰው የታዘብኩት ነገርና እንደዚሁም አስረድቼ ራሱ ሊገባቸው የማይችል ሰዎች አሉ ማለት ነው። ትማሩበታላችሁ የወለዲው ቦታ ሁለት መቶ ካሬው ተሸጧል። ወዲያውኑ እንዳቀረብኩት ወዲያውኑ ነው የተሸጠው። የፊርማ ቪዲዮ ለቅቄያለሁ። ያን ቪዲዮ ገብታችሁት ትማሩበታላችሁ። ቦታ ስትገዙ እንዴት አድርጋችሁ መግዛት እንዳለባችሁ ከዛ ላይ ትማሩበታላችሁ ብዬ እገምታለሁ። የወሎ ቆላዲውን ቦታ ካቀረብኩ በኋላ ቤተሰብ ልካችሁ ቤተሰቦቻችሁ ቦታውን ከወደዱት በኋላ ወረዳው ኦሮሚያ ስለሆነ ብቻ እንዴ አይሆንም፣ በቃ ብለው ቅር ብሏቸው የተመለሱ አሉ ማለት ነው። ቦታው ወዲያውኑ ተሸጠ ማለት ነው። እዚህ ጋር በአጭሩ ለምሳሌ ደሴ አለ እንበል ደሴ እንደዚህ ከሆነ ሚግሬሽን ወይም ደግሞ በአንቡሃ ወረዳው ኦሮሚያ ቢሆን ማህበረሰቡ ጋር አብራችሁ እየኖራችሁ ነው አደለ እንዴ? ምን ችግር አለሁ ማለት ነው። ምንም ችግር የለው። አረተው ውስጣችንን እናጽደው ማለት ነው። እባካችሁን ፕሊስ ማለት ነው። ውድ ቤተሰቦቼ እዚ ጋር እንደዚህ ብዬ በመናገር ወይም ደግሞ ቅሬታ የሚያደርባችሁ ልትኖሩ ትችላላችሁ። አይኖርባችሁ ማለት ነው። ኮምቦልሻ የማህበር ቦታ ሳቀርብላችሁ ቆይቻለሁ ማለት ነው። መሰንዲ፣ እንደዚሁም ደግሞ ጮቆርቲ፣ ጮሪሻ ማለት ነው። እዛም አቅርቤላችሁ ቤተሰብ ልካችሁ በእኔ ላይ አጋዝቻችኋለሁ ከዛም በቃ እንደዚ ወረዳው ቃሉ ስለሆነ ሀርቡ ስለሆነ፣ እንዴ ሀርቡ እንዴት ሊሆን ይቻላል? ለምንስ ይሆናል የምትሉ አላችሁ። እንዴ ምን ችግር አለው? ለምን ኮምቦልሻ ሳይሆን? አሁን ለምሳሌ መሰንዲ ታውቃላችሁ ብዙዎቻችሁ ማለት ነው። ወሎ ዩኒቨርሲቲው ጋር እዛው ቅርብ ነው። በባጃጅ ከሆነ እንደው ቢያንስ አራት ደቂቃና ሶስት ደቂቃ ነው። በእግር ከሆነ ቢያንስ እንደው በዛ ከተባለ ሰባት ደቂቃ ነው የሚያስከሄደው ማለት ነው። ያ ታዲያ ሀርቡ ነው ሊባል ነው? በቃ ቦታውን ሰፈሩ ኮምቦልሻ ነው የሚባለው ማለት ነው። ከዛም ወረዳው ቃሉ ሆነ። እና በዚህ እንዴት ቅሬታ ሊያድርባችሁ ይገባል ማለት ነው? ቅሬታ ሊያድርባችሁ አይገባ ማለት ነው። እንደዚህ በቃ ሌላ ነገር ሁሉ የምታስቡ አላችሁ፣ እንደዛ ታስቡ ማለት ነው። ጥሩ ጥሩ፣ እስቲ እንሰብ ማለት ነው። በነገራችን ላይ መልካም መሆን ለራስ ነው። ጥሩ ማሰብ ለራስ ነው። መጥፎ ብናሰብ ራሳችንን ነው የምንጎዳው ማለት ነው። ማህበረሰቡ ጎረቤቶቹ፣ እኛ እንደዚህ ነን፣ ያው ወረዳው እንደዚህ ነው ብለው ይናገራሉ። እዚህ ጋር ችግር እንደሌለ እንደዚሁም ደግሞ ለመኖር ምቾት እንዳለው ጎረቤት ራሱ ወጥተው እየተናገሩ ወላሂ በቃ ቅሪታ አድሮባቸው የሚሄዱ ሰዎች አጋጥሞኝ ስለሚያቅ ነው እንደዚህ ልላችሁ የቻልኩት። የቻናል ቤተሰቦች ሰዎች ስህተት ካለ እነዚም ደግሞ በመናገሬ የቅርታ ነው ምላችሁ። ከሰው ስህተት ከብረት ዝገት ይባላል ማለት ነው። ዞሮ አላኩልያል ዘረኝነት የጥንብ ነው ማለት ነው። ዘረኝነት ምንም አያደርግም ማለት ነው። ኦሮሞዎች እወዳችኋለሁ፣ አይላቢዩ ሶማች አማራዎች እወዳችኋለሁ፣ በጣም አድርጌ አይላቢዩ ሶማች ማለት ነው። ብሔርተኝነት አይከፋፍለንም። ይህንን እንተው ነው የምላችሁ ስላየሁም እንደዚሁም ደግሞ ሲናገሩ ስለሰማሁ ሆነው ና ነው። ይቅርታ እንደዚህ ብዬ በመናገሬ ማለት ነው። የዛሬ እየላቸው የቀረኩትን ቦታ ዋጋው ነግራችኋለሁ። ተመጣጣኝ ዋጋ ነው። እንደሰማችሁት መግቢያ ላይ ሁለት መቶ ካሬ ነው ብያችኋለሁ። ወሎ ደሴ ነው። ደሴ አቅርብላችኋል ይሄው እያላችሁ ቀርቢ ያለው አስራ አራት ሺ ሶስት መቶ ሰብስክራይብ አስገብታችሁኛል። አመሰግናለሁ ያደርጋለሁ 20ሺ ሰብስክራይበር አስገቡኝ እያልኳችሁ ነው፣ ሼር አድርጉ ለአራት ሰው ለአምስት ሰው ሼር አድርገናል እያላችሁ በውስጥ ስክሬንሽት እያደረጋችሁ እያላካችሁ ልኝ ነበር ማለት ነው። አሁንም ሼር አድርጉ ማለት ነው። ሀያሺ አስገቡኝ። እዚ ጋር ያጎደልኩባችሁ ነገር የለም፣ እያቀረብኩላችሁ ነው። እንዳቅማችሁ ኮምቦልሻም እንዳቅማችሁ አቅርቤ ያለው ሐርቡም እንዳቅማችሁ አቅርቤ ያለው ወሎኬሚሴም እንዳቅማችሁ አቅርቤ ያለው ሸክላም አቅርብ ያለሁኝ እንደ አቅማችሁ። ሁለት መቶ ካሬ በእኔም ላይ በታችሁ ቤተሰብ ልካችሁ ያጋዛኋችኋለሁ። የፊርማ ቪዲዮ ለቅቅ ያለ ማለት ነው። በተግባር ቤተሰቦቻችሁ መጥተው እያያችሁ ነው። የፊርማ ቪዲዮ ከሀያ ቪዲዮ ያልተናነሰ ለቅቅ ያለሁኝ እንደዚህ ለካሜራ ፈቃደኛ የሆኑልኝ ቀርጫቸዋለሁኝ። ገብተውም የተናገሩ አሉ፣ ሻጮቹም ገዢዎቹ ማለት ነው። ለበለጠ መረጃ ቤቴን ግቡና ጎብኙት። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁኝ ደሴ ሀይቅ ኮምቦርሻ ሀርቡ ሸክላትቼ ወሎ ኬሚሴ እየላችሁ እቀርባለሁ ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው ለዛሬ እየላችሁ የቀረብኩት ደሴ ዳንዲ ቦሩ ነው ማለት ነው ዳንዲ ቦሩ አቅርብልን ብላችሁኛል ቦታ ቤት አቅርብልን ብላችሁኛል ያለውን ነገር ደግሞ እንዴት መግዛት እንዳለባችሁ ገልጻ አድርጌ ተናግሬያለሁ ተጎረቤት ያጣራችሁ ግዙ ብዬ ነግሬያችኋለሁ በህጋዊ ቦታ ስትገዙ ስም ስለማይዞር ከጎረቤት አጣርታችሁ ስለ ሰውየው ምንነት አውቃችሁ መግዛት አለባችሁ። አላህን ይፈራል አይፈራም የሚለውን ነገር አጣርታችሁ ስትገዙ እናንተም የሆነ ነገር እንኳን ቢመጣ ቁጭት አይዛችሁም፣ አትናደዱም ማለት ነው። ለዛሬ ይላቸው የቀረፉት የዚህ የሁለት መቶ ካሬ ቦታ ዋጋው 800 ሺ ብር ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ። አናገር ትችላላችሁ። አስባችሁ ወስናችሁ፣ ቤተሰብ ላኩ፣ አስተናግድላችኋለሁ። ኮንዶሚኒየም ወሎ ኮምቦልሻ አቅርበልን ብላችሁኛል። ቀጣይ ላይ አቀርብላችኋለሁ። ባለ አንድ መኝታ፣ ባለ ሁለት መኝታ አቀርብላችኋለሁ። አክሲዮን አፓርታማ የአንድ ሰው ወጣም አቅርበልን ብላችሁኛል። ቀጣይ ላይ አቀርብላችኋለሁ። ወሎ ኬሚሴ ኮንዶሚኒየም አለ። ባለ አንድ መኝታ፣ ባለ ሁለት መኝታ አለ። ባለ አንድ መኝታው አንድ ነጥብ ስድስት ነው። ባለ ሁለት መኝታው ደግሞ ሁለት ነጥብ ሁለት ነው። ጥሪ ይቀንሳሉ። ስልክ መግቢያ ላይ ያለላችሁ። ቪዲዮውን ከጀመራችሁት በኋላ ከአርባ ስድስት ሰከንድ እና ከአርባ ሰባት ሰከንድ በኋላ ስልኬ እዛ ላይ አለ። ኮመንት ላይ ስልክን እንዴት ነው የምናገኘው? የምትሉ የምትቆምቱ ስላየሆነው ነው እንደዛ ልላችሁ የቻልኩት። ወሎ ቃጭር ማለት ነው። ምዝገባ ያልተመዘገበው እየተመዘገበ ነው ያለው። ባህር ዛፉ ማለት ነው ከመንገድ በላይ አይደለም ባህር ዛፉ እርሻ መሬቱ እየተመዘገበ ነው። ያላስመዘገባችሁ አስመዝግቡ ነው የምላችሁ። ትናንትና ሲመዘገብ ውሏል ማለት ነው። ላልሰማችሁ ስሙ ማለት ነው። ለቤተሰቦቻችሁ ለወኪሎቻችሁ ንገሯቸው ነው የምላችሁ። ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደውል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ የላችሁ የቀረብኩት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ። እወዳችኋለሁ።